ኦሪት ዘሌዋውያን ቁጥር 21 አዎ ዘሌዋውያን ቁጥር 16 ቁጥር 21 ቁጥር እግዚአብሔር ሙሴን እንዲያ እንዲህ ብሎ ተናገረው። ለአሮን ላአሮን እንዲህ ብለህ ንገረው። ገዘሪ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እነዚህ ከዚህ በኋላ አይቀርቡም። ምንሽ እነዚህ ሰዎች እግዚአብሔር ጉባኤ አይገቡም። እነዚህ ከዚህ በኋላ ያሉት ቀጥልኝ። እሺ እውር ብላ ቀጥላ። አሁን እየቀጠልኩ ነው እኮ፣ ነው ብለህ እውም፣ ወይም አንጋሳ፣ ወይም አፉንጫ በታታ፣ ወይም ስር ደጋል ያለው፣ ወይም እግረ ሰባራ፣ ወይም እጅ ሰባራ፣ ወይም ጎባጣ፣ ወይም ድንክ፣ ወይም አይን መጭማጫ፣ ወይም እገጋም፣ ወይም ቋቁቻም፣ ወይም ጃንደረባ ነውረኛ ሁሉ አይቅርብ። አው፣ እነዚህ ሁሉ ቁጥር 23 እንደማ አንበቦች ለምን እንደማይቀርቡ ነገር ነው። ቁጥር 23 እንደማ፣ ነገር ግን ነውረኛ ነው። ነገር ግን ወይ እሺ፣ ነውረኛ ሁሉ አይቀርብ። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔር የእሳት ቁርባን ያቀርብ ዘንድ አይቅርብ። ነውረኛ ነው፣ የአምላኩን እንጀራ ያቀርብ ዘንድ አይቅርብ። የቅዱሳንና የቅዱስ ቅዱሳን የአምላኩን እንጀራ ይብላ። ይብላ እኮ ቁጥር 23 ቁጥር ነገር መቅደሶችን እንዳያረግስ ወደ መጋረጃው፣ ነገር ግን ነውረኛ ነው እና መቅደሶችን እንዳያረግስ ወደ መጋረጃው አይግባ። ወደ መሳውያም በቃ አሁን አፍንጫ ደፍታታ የእግዚአብሔር መቅደስ ያረክሳል። እንደ አንተ ታረክሳለ። እንደዛ ነው እዛው አንድ ቆይ፣ ከማለት በፊት ዘዳግም ከማለት በፊት ዘዳግም 23 ላይ ግባ አንድ። እዚሁ ላይ ግባ አንድ። አዎ ቁጥር አንድ ላይ ዘዳግም 23 አንድ

ብየጌታ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ዲቃላ ወደ እግዚአብሔር ጉባኤ አይግባ። የተቆረጠበት ማለት ነው። ምሳሌው የተቆረጠው ነው። እኔ የጥያቄ የማይገባው ለምንድን ነው? ሰማ ምን መሰለኝ? ምንም አይመስለኝም። የጥያቄ የተቆረጠበት ሰው አንደኛ፣ ይሄ ሰውዬ ሚስት አያገኝም። ወቅት የመጀመሪያው ነገር ችግሩ ሚስት አያገኝም። ይሄ ሰውዬ አይደለ ምን ያደርገው ምን ታደርገዋለች? አግኝተኸው ስለዚህ፣ አሁን ሚስት ካላገኝ፣ እግዚአብሔርንም ካላገኝ፣ እሺ ምንድነው? እሺ ሰውዬ ምንድነው? እስቲ ንገረኝ እሺ አዳምጠኝ ነው እና ተሳስቶ እንጂ በዛ እሺ ተሳስቶ የብሉይ ኪዳን ነው እ ታሉ የብሉይ ኪዳን ነው እና ተሳስቷል። እግዚአብሔር በዛ ያዛን ያን አሁን አይደለም። አሁን ኢየሱስ ከሞተ በኋላ ያኔ ተሳስቷል። ያኔ ተሳስቷል። ያን ነው። አይ ሰላም ተሳስቷል። ያኔ ነው። አይ መስ ያጠፋው ዲቃለን ገሪ ከዚህ በፊት በሰውና በእግዚአብሔር መካከል ጥል ነበረ እና የነበረ እንደሆነስ ጥል ነበረና፣ አይገቡም። አሁን ኢየሱስ ክርስቶስ ከመጣ በኋላ መግባት አሁን ፑሉ ግሪያን ሰዓት አይገቡም። የተቆረጠባቸውን ነው የተጣላቸው አይደለም እና፣ ልንገሪያ ባን ጊዜ ከእግዚአብሔርና ከሰው ዘንድ ጥል ስላለ እኮ የተቆረጠባቸው መሃል ነው የተጣላው። አልገባኝም። አልገባይም። ቆይ አይ፣ ቆይ ጥያቄውን ላቅለልልህ። አሁን እዛ ጋር ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል፣ አይደለም? ያጠፋው ዲቃላው ነው ወይስ እናት አባቱ ናቸው?

አረ፣ ጌታን አይደለሁም። እሺ አንቺ ለቆነሽ ድንክ አይነ መጭማጫ፣ እናንተ ጋር እንኳን ኢትዮጵያ ውስጥ አይነ መጭማጫ ብዙ የለም። አይ፣ ቻይና፣ ቻይናዊ፣ ኮሪያዊ፣ ፊሊፒንስ ምናምን እነሱ ናቸው። እሺ፣ እከካም አለሽ አንቺ፣ ያሳክክሻል፣ ችግር አለብሽ። እኔ እሷ አለ አይቀመጥማ። እሺ፣ ቋቁ ቋቁቻማ አለ፣ ደሞ ቋቁቻማ ነው ያለበት። እሺ ወንድ ልጅ ሆኖ የሌለው ማለት ነው። እሺ ነው እስቴ በቃ ይቅርብሽ፣ የተቆረጠበት ማለት ነው። እሺ ከዛ ነውረኛ ሁሉ አይቅረብ ማለት ነው። ለምን? ለምንድን ነው የማይቀርበው? ነገር ግን ነውረኛ ነው እና መቅደሶችን እንዳያረክስ ወደ መጋረጃው አይግባ። እነዚህ ሁሉ የተዘረዘሩት ሰዎች እግዚአብሔር እኔ ጉባኤ እንዳይገቡ ያላቸው ናቸው። ግን እሱ ነው የፈጠራቸው አይደል እንዴ? እኔ ራሱ እኮ ገርሞኝ እኮ ነውና፣ ከዛ ያው እነዚህ ሰዎች አፍንጫ ደፍጣጣ ምናምን እንዳለ እንዳትገቡ እኔ ጋ እንዳትገቡ ተብሏልና ያው ተስፋ ቁረጥ በይው። እዛ ጋር ያለው አፍንጫ ደፍጣጣ እግዚአብሔር ጉባኤ መግባት አችልም፣ አምኖ ምንና ለዞሽ ቢል እኮ አሁን ምንድነው ፖይንቱ? ይያለች ወይ ፖይንቱ መጨረሻ ላይ ፖንቱ መጨረሻ ላይ ሌላ ደግሞ ትንሽ መጀመሪያ አውርተን ምናምን ነው ከዛ ሰርፕራይዝ መጨረሻ ነው እዚህ ጋር ደግሞ ምን አለ መሰለሽ ይሄ አድናቆት ምናምን ነው ባይብል ነው ይሄም ያው መኃልየ መኃልይ ዘ ሰለሞን ነው እና አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው አለ ልብ አድርጊ ከእግሯ ጀመረ ዳሌዎችሽ ዳሊዎችሽ ባንጠረኛ እንደተሰሩ እንደንቆች ይመስላሉ እግር አለ ዳል ያለ እንብርትሽ፣ ከፍ አለ ወይ ደሞ የወይን ጠጅ እንደማይጎልበት እንደተነጠረ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባ እንደታጠረ ነው። የስንዴ ክምር ምን እንደሆነ ነው፣ ሁለቱ ይላል እዚህ ጋር ምን እንደሆነ ጠጡ ተወች ብላችሽ፣ እንደ ሁለት መንታ እንደሚዳቆ ግልገሎች ናቸዋል። አንገትሽ እንደ ዝሆን ጥርስ ግንብ ነዋል አለ። ዓይኖችሽ በአሴቦን ውስጥ በባትረቢ በር አጠገብ እንደ ውኃ ቁሪዎች አፍንጫሽ እንደ ደማስቆ አፋዛሽ እንደዚህ ወደ ሊባኖስ እንደሚወስዱ ናቸው፣ ምናምን አላሽ። ተዘጋ ከዝ ልብ አድርጊ አንዲታን አንዲ፣ በቃ ይሄን ሁሉ ኮምፕሊመንት ከሰጠ በኋላ እዛ ምዕራፍ አምስት ላይ ደግሞ ሌላ ታሪክ ሊፈጽም፣ በደንብ አዳምጪኛው በደንብ አዳም ልጆች ምናምን ካሉ ያው፣ አደራሽን እዛ አካባቢ። እኔ ተኝቻለሁ ልቤ ግን ነቅቷል። የውዴ ቃል ነው እሱ። ደጁን ይመታል እህቴ ወዳጄ ርግቤ መደምደሚያዬ፣ በራሴ ጠል በቂና ላይ የሌሊት ነጠብጣብ ሞልቶበታል፣ ክፈችልኝ ከፈችልኝ አላት። የሌሊት ነጠብጣብ ምን እንደሆነ እንግዲህ ሊያይ ነው። ቀሚሴም አውለ ኮለጅ እንዴት እለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ፣ ውዴ እጁን በቀዳዳ ሰደደ። አአው አንጀቴም ስለሱ ታወቀ። እ ለውዴ ያ ከዛ እጆቼ በደጅ ሞርወሬ ላይ ከርቤን አፈሰሱ፣ ወ ከርቤን አፈሰሱ። ልብ አድርጊ፣ ቀሚስ ወልቋል። በቀዳዳ የተሰደደ እጅ አለ፣ እዛ እንጀት መታወክ አለ። ያው በዚህ ምክንያት እዛ ይሄ እንትን ከርቤ ምናምን ፈሰሰ። ጣቶች ነው ያንጠባጠቡት። ወጥ ምንድን ነው ይሄ ነገር ማለቴ ምንድን ነው አሁን ከዚህ የተረዳሽ? እኔ እኔ ይቅርታ አድርጊልኝ እሺ፣ በቃ አሁን ከዛ ደግሞ ይሄንን አየንና ዘዳግም ላይ ስኒ ደግሞ ዘዳግም 6 4 ላይ ማነው 23 ላይ ደግሞ ይሄን አናነበውም። ያው አይንሽን እንዲ ምናምን የተወሰነ እንዲጨፍን ፍን አድርጊና ቀቁ ለሉሊላ ወ ገባኝ እሺ ተሰጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይገባም። ዘዳግም ሃያ ሶስት አንድ ላይ ነው። ከዛ ይሄ ሰውዬ አይገባም። ልብ አድርጊ። እኔ አንድ ጥያቄ አለኝ። ይሄ ሰውዬ ሚስት አያገባም። ምክንያቱም ሚስት እንደ ይሄ ከሌለው ምን ጥቅም የሌለው ሰው ነው እኮ እግዚአብሔር ጋር ሄዶ ካልገባ ሚስትም ከሌለው እኔ ይሄ ሰውዬ ምን አማራጭ እንዳለው አላውቅም። ሌላ ምን እንደሚሆን እሺ። ከዛ ዲቃላ ወደ እግዚአብሔር ጉባኤ አይግባለ። ዲቃላ ደግሞ ለባለ ዲቃላ ዲቃላ ማለት አቀለሽ አይደለ? ከዝሙት የተወለደ ያጠፋው ዲቃላው ነው ወይስ እናት አባቱ ናቸው? እናት አባቱ ነው እናት አባቱ። ዲቃላ ወደ እግዚአብሔር ጉባኤ የማይገባበት ምክንያት አልገባኝም። ያውም እስከ መቼ? እስከ አስር ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባለ 5 50 ዓመት ብትመደብለት አስር ተውልደን ቢያል፣ መቶ ዓመት ማለት ነው። በቃ መቶ ዓመት እግዚአብሔር ጉባኤ አይገባም። በዲቃ ላይ መጣ። እሺ ማለት እኔ አሁን በቃ እንዴት ነው ማለት እግዚአብሔር ፍትሃዊ ነው አደለ? አምላክ አምላክ ፍትሃዊ ነው አይደለ? ማክዳ